ወይዘሮ ባዩሽ ገዳይ ተያዘ። የወይዘሮ ባዩሽ ገዳይ እድሜ ልክ ጽኑ እስራት ተፈረደበት። ወይዘሮ ሜላት እጅጉን ደነገጠች። ጓደኛዬ፣ አብሮ አደጌ፣ እንደው ምን አለ እንደ አርፈሽ ብትቀመጭ ኑሮ፣ ቆይ ምን ውስጥ ገብተሽ ነው እንደዚህ ያደረግሽው? እያለች ማልቀሷን ቀጠለች። ሃኒቾና እነ ሰላም እነ ምላሴ በጣም ይገርማል። እማዬ በቃ ክስታችን ሞተች ማለት ነው እያሉ እንባቸውን አፈሰሱ። አዎ እንግዲህ አክስታቸው ከዚህ በኋላ ተመልሳ አትመጣም፣ ሄዳለች። የወይዘሮ ባዩሽ ባል የወይዘሮ ባዩሽ ባል የተያዘውን ዝሆንን እገላለሁኝ፣ እንዴት ሚስቴን ይገልብኛል? እገለዋለሁ እያለ ያዙኝ ልቀቁኝ አለ። ወይዘሮ ሜላት የወይዘሮ ባዩሽን ባል እኔም ልክ እውነት ለመናገር ባዩሽ ጥላት ያላት ይሄ ብቻ አይመስለኝም። ምክንያቱም እኔን ለማጥቃት ብላ የማይሆኑ ሰዎች ጋር እንደተደራደረችና ከብዙ ሰዎች ጋር ግንኙነት እንዳላት እኔ በደንብ አድርጌ አውቃለሁ። ነገር ግን ማን ማን እንደሆኑ ብቻ ነው የማላቀው። ስለዚህ የሚስትህ አስገዳይና ገዳይ የምትፈልግ ከሆነ ከእኔ ጋር ተባብረን መስራት አለብን ብለው አሉ ፖሊሶቹ። ፖሊሶቹ ወደ ወይዘሮ ሜላት ቤት መጡና፣ የእውነት ሜሉ አንቺ እጅ ሸለበትም እንዴ ብለው ጠየቋት። እንዴ ምን አስባችሁ ነው? እኔ በእርግጥ ባዩሽ በጣም ብዙ ነገር አድርጋኛለች። ነገር ግን እንዴት አድርጌ ነው እኔ የገዛ ጓደኛ ልገድል የምችለው? እኔ እኮ የልጆች እናት እንዲሁም ደግሞ ባለትዳር ነኝ፣ የተከበርኩ ነኝ። እሷን ገድዬ እስር ቤት መበስበስ የምፈልግ ይመስላችኋል? ስለዚህ ቅጣት ከላይ ነው። ፈጣሪ የእጇ የእጅሽን ይስጥሽ ብዬ ብቻ ነው የተውኳት እና ምንም ነገር አላደረግኩም ብላ አለች። ምላሴ ምላሴ ሀኒችውን እባክሽ ሊያመኝ ነው መሰል፣ ይቅርታ አድርጊልኝ እያለ ቢለምናትም፣ ትሰማኛለህ? ምላሴ አንተ ብትታመም የሚያሳክምህ ቤተሰቦች አሉ፣ ቤተሰቦችህ ሀብታም ናቸው። ነገር ግን ተምቹ ተቀጥቅጦ ሰዎች ደብድበውት፣ ምናልባትም እስካሁን ሙቶ ይሆናል። አየህ? ይህን ያህል ነው የአንተ ጭካኔነት እና አረመኔነት። ግን ተምቹ አንድ ነገር ቢሆን እመነኝ እገልሃለሁኝ ብላ አስፈራራችው። ሰላምዬ ምን እያልሽ ነው? ወንድምሽ እኮ ነው ይሄ። እና ታዲያ ታንቺና ከምላሴ በላይም ታውቂያለሽ እ ተምቹና እንዲሁም ደግሞ አሲር ለእኔ ከወንድምም በላይ ናቸው። ምንም በሌለኝ ሰዓት እነሱና ያገኘኋቸው። ስለዚህ የሆነ ነገር አደርጋለሁ ብቴ እኔን አያድርገኝ። ሰላም አሁን ምንም አይመለከትሽም ምላሴ። ሰላምዬን አርፈሽ ተቀመጭ እህቴ የኮና ተናገረኝ ብሎ አለ አረባክህ ማነው መብት የሰጣት እኔ ብቻ ነኝ የምናገረህ ብላ አለችው ከዛ አይ እንግዲህ አበዛሹ በቃ ሁሉም ሰው እንክንክ እያለሽ አደግሽ አሁን ላይ በጣም ቀበጥሽ አርፈሽ ተቀመጭ ብላ ሀኔቾ አስፈራራት አስፈራርታት ሄደች ሰላም እንዴ ምን ሆና ነው ሀንዬ ግን በጣም ተቀያይራለች እሷ ተይ እውነት አላት ምክንያቱም ተምቹን እንደዚህ አድርጌ ላስይዘው አልችልም ነበር፣ አይገባውም ነበር ብሎ አለ። አይ እንግዲህ አንዴ ሆኗል ሁኗል በቃ አርፈ ተቀመጣ። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ ሁሉ ሰላም ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ ደህና ነኝ ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ እጅግ አስተማሪውና አጓጊው ኖላዊ ድራማ እንደ ቀጠለ ይገኛል ወይዘሮ ባዩሽ ወይዘሮ ባዩሽ እንግዲህ ወይ ጉድ በቃ አጠቃኸኝ ማለት ነው የገዛ ወዳጀ ነህ ያጠቃኸኝ፣ በጣም ይገርማል። በእጅ አብልቼህ አጠጥቼህ ገንዘብ ከፍዬህ ብላ ስትለው ባዩሽ፣ እንግዲህ በጣም ይቅርታ ምክንያቱም እኔ የምሰራው ያው ታውቂያለሽ ለጽድቅ ሳይሆን ለገንዘብ ነው። እና እና ታዲያ የላከችህ ሜላት ናት። አረባክሽ እሷ እኮ ከሰው ጀርባ የምትደበቅ እንቁራሪት አይደለችም እና በቃሉ ነው የላከኝ። በቃሉ ከአንቺ ከምትከፍልኝ ሶስት እጥፍ ከፈለኝ። እና ልትገለኝ ነው ማለት ነው ብላ ቦርሳዋ ልታወጣ ስትል አያያይ፣ እንዳትሳሳች። ምክንያቱም እግርሽን ከምትመች ጭንቅላትሽን ተመተሽ አንድ ጊዜ ነው የማሰቢያ ቢበታተን ይሻልሻል። እግርሽን ከተመታሽ እንኳ በጭንቅላት ስታስቢ ቶሎላት ሞጭ ትችያለሽኝ ብሎ ጭንቅላቷን ብሏት ሄደ። የእርግብ ጓደኛ ይህን ሁሉ ያየችው ቪዲዮ ቀርጻ፣ ገደላት ገደላት እያለች አለቀሰች። እናም ቀጥታ ፖሊስ ጣቢያ ሄዳ የገደላት ይሄ መርዝ አረመኔ ቀኝ እጇ ነው። እኔ ማን ግደል እንዳለው ባላውቅም እንኳ እኔን ሰሞኑን እየተከታተለ ያስፈራራኝ ነበር። እናስ እናማ ወይዘሮ ባዩሽን ዛሬ እንዲታገኛት እፈልጋለሁ ኛለኝ ከዛውስ ከዛማ እሷን አገኝሻለሁኝ እርግብ ያለችበትን ቦታ እነግርሻለሁ፣ ገንዘብ ይዘሽ ነይ ብዬ እኔ ራሴ ነኝ አሳልፌ የሰጠኋት። እመኑኝ ግን እንደሚገላት አላውቅም ነበረ። እና ታዲያ አንቺ ተባባሪ ነሽ ማለት ነው? እኔ ስለምን ተባባሪ ነኝ? እባካችሁ እኔን ምንም እንዳታደርጉኝ እያለች አለች። እንደዛ ከሆነ አንድ ቅድመ ሁኔታ አለን። ልጁን ቀጥ ብለሽ የምታስዩ ከሆነ እኛ ምንም አናደርግሽም ብለው የእርግብ ጓደኛ እንግዲህ ዝሆንን ወይም ይህንን ዱባ የሆነ ሰውዬ አስያዘችው። በቃሉ በቃሉን አስፈታኝ ካልሆነ፣ ግን ያንተን ስም ነው የምሰጥህ ብሎ ሲለው አያያይ፣ ከዚህ በኋላ እኮ ሁሉም ነገር አበቃ። ምክንያቱም አሁን እስር ቤት በአራት ግድግዳ መካከል ነው ያለኸው። አረባክህ የእውነት ያንተን ስም የማላነሳ ይመስልሃል እንዴ? አድርገዋ እዛ እስር ቤት መሞት ካልፈለክ በስተቀር ስለዚህ እስር ቤት መሞት ካልፈለግክ በስተቀር እንደፈለግክ አድርግ። ነገር ግን እስር ቤት ከማጥፋህና ሶስት እጥፍ ብርህን ዝም ብለህ ከመብላት አንዱን ምረጥ ብሎ አለ። ወይኔ ወይኔ፣ በቃ ከባዩሽ የባሰም አለቃለ ማለት ነው እያለ ወደዛው እስር ቤት ገባ። አቶ ኖላዊ አቶ ኖላዊ እና ሀኒቾ ክፉ ንግግር ተነጋገሩ። በጣም ይገርማል። የእውነት እናትሽ ከልጇ ጋር ተመካክራ አሳሰረችው ማለት ነው። አረ አባዬ ተረጋጋ። በፍጹም እሷ እንደዚህ አይታረግም። እናት ስለሆነች ነው አይደል? እንዴት እንደዛ ትላለህ አባዬ? እኔ እኮ መጀመሪያ አንተንና ታምቹንና ሲርን ነው ማቃቸው ግን እማዬ እመነኛ አላደረገችውም። እንደውም ስለምላሴ ስትነግረኝ እጅጉን ደንግጣ ነበረ አሲር በጣም ትገርማላችሁ፣ በጣምም ታሳፍራላችሁ። የሰው ልጅ እኮ ይቀድም ነበር። እንዴት እንደዚህ ታደርጋላችሁ ሳታጣሩ? እያለ ሲለውን እንቅስ ያደረገው ሰላም፣ አንተ ዝም በል አንተስ፣ ምንድነው አንተስ? የሌባ ተባባሪ ሌባ አይደለም? ትሰሚኛለሽ፣ ሌባና ሌብነቴን አንቺ ልትነግሪኝ አትችይ። ምክንያቱም አንቺ ያደግሽበትና እኔ ያደግኩበት የህይወት መንገድ እጅጉን የተለያየ ነው፣ እና አርፈሽ ብትቀመጪ ይሻልሻል ሰላም እመኝ የእውነት የሀና እህት መሆንሽ በጀሽ እንጂ እሰቃቅልሽ ነበር፣ ብሎ ሲላት ወይዘሮ ሜላት ከጎዳ ወጣች። ምንድነው የተፈጠረው ነገር? ይሄ ነዋ። ውይ አሴር መጣህ እንዴ? እስኪ ቢያንስ አንቺ ትልቅ ሰው ነሽ፣ የእውነት ልጅሽ እንደዚህ ያደርጋል? በዚህ ወይ ነው ማለት ነው ያሳደግሻቸው? እባክለኔ ሲል ነው እኔ ባዩሽን የሚከታተላትና የምገላው የምገላት መስሎን ነበር። ስለዚህ እንደምንም ብሎ ተምቹን አስይዞ ተምቹ እርግብ ያለችበትን ሁኔታ እንዲያቅ ነበረ። ለዛ ነው ሌላ ምንም ነገር የለም። እስኪ ንገሪኝ የእውነት ተምቹ ላንቺ ብሎ ብዙ ነገር አላደረገም? ላንተስ ብሎ ብዙ ነገር አላደረገም? ደግሞም እኮ እኔና ፋዘር ሁሉንም ነገር አስረድተናችኋል እሱ ምንም እንደሌለበት ነገር ግን ፍቅር የያዘው ደግሞ የእውነትም ጨዋታ ውስጥ ከገባ በኋላ ነው ብለን ተነጋግረን ይህን ሁሉ ጨርሰን ታዲያ የምን ክህደት ነው? በጣም ታሳፍራላችሁ ብሎ ሲላት፣ ወይዘሮ ሜላት ጭንቅላቷን ያዘች። እውነት አለው፣ እውነት አለው፣ አሴር የእኔን ህይወት ያዳነው እሱ ነበረ። ሰላም እማዬ አላወቅኩም እኮ። አየሽ ሁላ አንቺ ትቸኮ ያለሽ ሁላ፣ አንቺ በጣም ብዙ ነገር ትናገር ያለሽ ግን፣ እስኪ አሁን እንዴት ብለሽ ነው ይቅርታ የሚያደርግልሽ? አታስቢ ማዬ፣ እለምነዋለሁ። ይቅርታ ያደርግልኛል። ረ በቃ እንደዋዛ ይቅርታ ያደርግልኛል? ነው የምትይው። በጣም ይገርማል። ለነገሩ አንቺ ምን አተሽና፣ ማለቴ በእናባባትሽ ቤት እየተንደላቀቅሽ እያደግሽ ምን ሆነሽ አንቺ? እያለች ወይዘሮ ሜላት በጣም ተናደደችባት። ድም ብላለች። እትዬ አንድ ነገር ላናግረሽ ብላ አለቻት። እሺ ምንድን ነው? በጣም ይቅርታ ያው መቼም ስለተምቹ ምላሴ ሲያወራ ሰምቸዋለሁ። እናም ሀንየም እንደተያዘ ነግራኛለች። ግን አንድ እውነት ልንገርሽ እሺ? እርግባት ታለዋለች ሲቀጥል ያው ለእናንተም ብሎ እንደገባ ታውቂያለሽ። አሁን ላይ ግን ልጁ በጣም የዋህና ምስኪን ነው እና ሰዎች በጣም ደብድበውት ነበር። እኔ እንደውም ሀንችን የወሰድኳት ምናልባት እሽ ብሎ ሆስፒታል ቢገባ ብዬ ነው። ነገር ግን አሁን ፖሊስ ጣቢያ ነው ያለው አላችሁኝ። እባካችሁ የእውነት ቢሞት ትዬ በኋላ ትጸጸቻለሽ። የእውነትሽን ነው? ድም ብላለች። ያን ያህል አዎትዬ፣ በጣም ተጎድቷል እና ስቃዩ፣ ስቀቀኑ እንዲሁም ደግሞ ጸጸቱ ራሱ ሊገለው ነው። ከጓደኛው ጋር እንዲሁም ከአና አባት ጋር እንኳ ከተገናኘ እጅጉን ቆይቷል። ለማንም እንዳትናገሪ ስላለኝ እናንተን መዋሸትን መረጥኩኝ እንጂ የእውነት ለክፋት ይመስልሻል? ከማን ቤት ሆነና እየወሰድኩ ምግብ የምሰጠው። ነገር ግን አንቺን ብትሆኚ በጣም የዋህና ሚስኪን ሴት ስለነበርሽ ለዛ ብዬ ነው ላደረግኩን ነገር ደግሞ በጣም ይቅርታ ስትል ኧረ እኔ ርቁስ ሲቅርታ ለምን ደሞ ትዬ አንቺ ምክንያቱም እኔ በማይሆን ነገር ጠርጥሬሽ ነበረ ማለትም ከወንድ ጋር ምናምን አየትዬ እንደው እሱ ነገር ይሆናል ብለው ነው እኔ አሁን አላማና አላማ አለኝ ቤተሰቦችን የመርዳት አላማ ብቻ ነው ያለኝ እንጂ በፍጹም ከወንድ ጋር የለኝም እሱማ እድሜሽ እኮ ደርሷል ምን ችግር አለው አይትዬ አሁን ብቻ የዚህን የተምቹን ጉዳይ በደንብ አስተካክልልኝ ብላ አለቻት። ወይኔ ምላሴ፣ ለመጀመሪያ ጊዜ በጣም ተሳሳትክ። ቆይ አሁን ምንድነው የሚውጠኝ? ይሄ ልጅ የሆነ ነገር ቢሆን እስር ቤት እንዴት አድርጌ ነው የሃናን አባትና እንዲሁም ደግሞ አሲርን አይናቸውን የማየው ብላ አለች። አሲር ቁጭ ብሎ ሳለ ወይዘሮ ሜላት መጣች እና እንዴ ምን እያደረግክ ነው? የተንፍቶ ውስታ ሁሉ ያለው እዚህ ነው። ስለዚህ እዚህ እየጠበኩ ነው። ወይ ጉድ፣ የእናንተ ፍቅር ግን ይለያል። ምን አለን ብለሽ ነው? ጎዳና እኮ በጣም ፍቅር ነው። እናኛ ቤተሰብ የለን፣ እሱ ለእኔ እኔ ለሱ ነኝ እንጂ እያለ ሲል፣ አይዞህ፣ እኔ ሁሉንም ነገር አስረድቼ መረጃ ሁሉ ሰጥቼ መጥቻለሁ እና በቅርቡ ይለቀቃለሽ ብላ ስትለው፣ በጣም አመሰግናለሁ። ምን እንደምልሽ አላቅም። የምትፈልገውን ነገር ጠይቀኝ፣ አስፈላጊ ከሆነ ህይወቴን እሰጥሃለሁ ስትለው፣ አረ ከዚህ በላይ ምንም ነገር አልጠይቅሽም፣ በጣም አመሰግናለሁ ብሎ በደስታ ተሞላ። ውድ እያ ቤቲ ቤተሰቦች የዛሬውን ኖላዊ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት እያ